ዛሬ የተወኩል መጥፋት ሰውን ቂብላ አስቶታል። ሰው ጭንቅ ሲለው ግማሹ ሌላ አላስፈላጊ ነገር ሲሰራ ሲሮጥ ይታያል። አላህ ወደሚጠላ ቦታም ይሄዳል። በሌላ በኩል ደግሞ የተወኩል አረዳዳችን አነሳልና፣ ተወኩልን ማለት ስራ አለመስራት፣ ሰበብ አለማስገኘት፣ የመሳሰሉት አድርጎም የሰው ልጅ ያስባል። እነዚህም በተመለከተ አላህ

ከሆናችሁ በአላህ ብቻ ተመኩአል። በስልጣንም በገንዘብም በጉርፕም አይደለም፣ በአላህ ብቻ ገንዘብ ይሰጠው ማለት አላህ አደ ሰውን አይታቸዋል። ገንዘቡ ሲበዛለት ገንዘቡን የሰጠው ዋና ምንጩን አላህን ይረሳና በቃ ዛሬ ገንዘብ አለ፣ ሁሉም ነገር እንደ ተቆጣጠሩ አድርጎ ያስባል። ይህንን ገንዘብ የሰጠህ ጌታ ዋስትና የለም ነገ እንደሚወስድብ ቃሩንን ተመልከቱ እኔ በእውቀቴ በጉልበቴ በጥበቤ ያገኘሁት ነው ብሎ እንደፈለገ ሲል አላህ በአንድ ትዕዛዝ ነው ምድርን አዘዛት ዋጭ አላት ዋጠች ሰው ጭንቀት የሚወድቅበትም ለዚህ ነው ገንዘቡ ሲመጣ ገንዘቡ ወይም የሆነ ነገሩ ስልጣን ወይም የሆነ ነገር ብቻ ሲያገኝ የዱንያ ጥቅሞችን

አላህ ከጠበቀህ፣ አላህ ከጎንህ ከሆነ ማንም አያጠቃህም፣ ማንም አይጎዳህም። አብዱላህ ኢብኑ አባስን ያን ትንሽ ልጅ ገና ትንሽ ሆኖ ነቢዩ ሰለላሁ ዓለይሂ ወሰለም መከሩት። ወዓለም አንነ ልኡመተ ለው እጅተመዓት እወቅ፣ የዓለም ህዝብ አጠቃላይ ቢሰባሰቡ አንተን ሊጠቅሙህ፣ አንተን ትልቅ ደረጃ ሊያደርሱ ቢሰባሰቡ አላህ ይጠቅመዋል ብሎ እስካልጻፈል ድረስ ሊጠቅሙህ አይችሉም። በተቃራኒ ሊጎዱ ሊያጠፉ እከሌ የሚባል ሰው እዚህ ምድር ላይ ሊኖር አይገባም ብሎ ቢያሴሩብህ አላህ አው ይጎዱዋል ብሎ እስካልጻፈብ ድረስ ሊጎዱ አይችሉም። ግልጽ ነው። ተወኩል በአላህ መመካት፣ በአላህ መደገፍ። ዛሬ እህቶቻችን ተወኩሉ ሲጠፋባቸው፣ ብዙ የሰው ሸይጣኖች አሉ። ትዳር መጥቶ ሲከሽፍባት በውን ነገር ፌል ሲያደርግባት፣ የሰው ሸይጣን አለ። ምን አይነት ሸይጣን? እከሌጋ ኮብቴጅ እኮ መፍትሄ ታገኛለች። ላ እህቴ አትሸውጂ። ሀጀርን ለአንቺ ምሳሌ ናት። ሀጀርን አስቢያት። ኢብራሂም አለይ ሰላም ከህዝቦቻቸው ጋር ያሁሉ ትግል አድርገው አልፎ ምን ብለው አላህ እድሜያቸው 86 ከሞላ በኋላ ኢስማኤልን ሰጣቸው። ከማን ከሀጀር። የዚህ ጊዜ የመጀመሪያው ባለቤታቸው ሳራ ቅናት ቢጤም መጣ። እነዚህን ሰዎች፣ እሷንም ልጇንም ሩቅ ቦታ ውሰድልኝ፣ አልፈልግም ማለት ኢብራሂም ወደ መካ ካዕባ፣ ሐረም ይዟቸው መጡ። ምንም የለም፣ እንዳሁኑ እንደምታዩት እንዳይመስላችሁ፣ ምንም ነገር የለም። በረሃ ነው። የሚበላ የሚጠጣ የለም። ለማን ነው ትተህ የምትሄደው?

ሳያላ ሶፋና መርዋን ሰባት ጊዜ እንመላለሳለና የሷንም ማስታወሻ ነው። ሰባት ጊዜ አንዴ ወደ መርዋ ወደ ሰፍዋ ሰባት ጊዜ ተመላለሰች። ጭንቅ ብሏታል። በአላህ ተጠግታለች። ባላ አላህ ወደ እሱ የተጠጉትን ደግሞ አሳፍሯል። አላህ ወላ እሱ ዘንድ የተደገፉትን አሳፍሯል። ከልጅ አገር ላይ የሆነች ድምፅ ሰማች። ሳሕ አለች። ማንም እኮ የለም። እስቲ ዝም ብበ ያለሽ ለራሷ ዞር ስትል ከልጇ እግር ላይ የዘምዘም ውሃ እየፈለቀ መጣች። ውሃው እንዳይባክንባትም ፈርታ ዙሚ ዙሚ ዙሚ ያለች። ለዚህ ነው ዘምዘምም የተባለው። ነቢይ ሰለላሁ ዐለይሂ ወሰለም የኢስማኤል እናት አላህ ይዘንላት ብትተው ኖሮ መካ አጠቃላይ በምንጭ ይጥለቀለቅ ነበር፣ ዘምዘም በዘምዘም ይሆን ነበር። ምን ሰጣት አላህ ውሃውን ለገሳት ምግቡ እስኬት ይምጣ ውሃው ሲመጣ ሰማይ ላይ አዋፎች መብረር ጀመሩ ውሃ አዩ ከሩቅ ከየመን አካባቢ ነጋዶች ነበሩ እዲ እነዚህ ወፎች ምን አይተው ነው እስትየውን ነገር ይኖራል ብለው አንድ መልእክተኛ ላኩ ሲልኩ እናትና ልጅ አሉ ውሃ አለ ህዝቦቻቸውን ሰብስቡ መጡ እንቀመጥ አላት ተቀመጡ በውሃው ግን መብት የላችሁ ማለት እሺ እሺ እኛ ምግብ እናቅርብ አንቺ ውሃ ስጭማል ሱብናላህ፣ እሻያለች እሷ አዋሃት ትሰጣለች፣ ዘምዘሙ እነሱ ምን ይሰጣሉ? ምግብ። አላህ ተዋት እንዲ በላእህ አንች፣ ይሄ ነው ምሳሌው። አንጂን ጭንቅ ሲልሽ ወደ ሌላያ ቦታሚገፋፍሻሉ በአላህ ተመኪ ላ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርሰሻል። ብዙ ሸጣኖች አሉ እንዲህ ብትሞክሪስ፣ እንዲህ ብትጂስ፣ እንዲህ እያርጉ ህይወትሽ የያበላሽ ብዙ አሉ።

ወኢዛ ቱልየት ዓለይህም አያትሁ የእሱ አናቅጾቹ በእነሱ ላይ በተነበበባቸው ቁጥር ዛደትሁም ኢማናን ኢማናቸው ይጨምራል። ወአላ ረቢህም የተወከሉን በጌታቸው የሚመኩ ናቸው። በአላህ ምን የሚሉ ናቸው የሚመኩ ናቸው። የተወኩል ጥግ እዛ የደረሰ ነው። ነቢዩና ዓለይሂ ሰላቱ ወሰላም አንድ ሁለት ምሳሌ እንመልከት የተወኩል ጥጋቸው እንዴት እንደደረሰ ረሱል ዓለይ ሰላቱ ወሰላም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጡ ወጥተው ሰቦቹ እችን ቦታ ለነብዩ እንልቀቅ ብለው እንዳይረብሻቸው ራቅ ብሎ ተቀመጠ ኋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አዕራቢ መጣና ሰይፋቸውን ከዛው ከሰይፍ ማስቀመጫ ወጣና አንገታቸው ላይ አስቀመጠ መን የምነኡከ ሚኒ ማን ነው ከእኔ የሚከላከልልህ አላቸው አስቡት የተውኩል ጥግ። ነቢዩ ሰለላሁ ዓለይሂ ወሰለም ከእሳቸው አንደበት የአላህ ስም ሲወጣ አስቡታ። አላህ አላህ ነው። ማን ሊከላከልልኝ ትፈልጋለህ? ከእጅ ወደቀ ሰይፍ። እሳቸውም በተራቸው አነሱና ማን ነው ከእኔ የሚከላከልልህ አሉት። ቸርነትህ፣ መልካምነትህ ካልሆነ አላህን እሱ። ነቢዩ ሰለላሁ ዓለይሂ ወሰለም ቃል አስገቡትና

ያልገደለኝ ልገለው አስቤ ያልተሳካልኝ፣ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣውላችሁ ብሎ የነብዩን ዝና መናገር ጀመረ። የተወኩል ጥክ ሩ ሰውር የሰውር ዋሻ ነቢ ስላ ሰለም ስደት በሄዱበት ሰዓት ላይ ከአቡበከር ጋር የዋሻ ውስጥ ተደብቀው የነበረውን ስ ያስቡት ሙሽሪኮቹ ደረሱባቸው። አቡበከር ጨነቃቸው ያ አንደኛቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢል ቢመለከት ይመለከተናል እኮ። ነቢዩ ምን አሉት? አቡበከርን የተውኩ ጥግ አስተማሩት። ምን ነካ ሁለት ሰዎች ሆኖ ሦስተኛቸው አላህ ሆኖ እንዴት ትሰጋለህ? ላ ተሕዘን ኢነ ላሀ መአና። አትዘን አላህ ከኛ ጋር ነው። ስብሓነ አላህ። ናም ከነሱ ጋር ነበር። ሸሸጋቸው፣ ደበቃቸው እኛውን ነገር ቢመጣብን በቃ 2004 ላይ በሙስሊሙ ተቃውሞ ላይ ሰው ታስሮ ታስሮ ሰንዳፋ ምናምን የሚባል አካባቢ የነበረና ፖሊሶቹ አስረው ምን ብለው መግሪብ ሰላት ነው፣ አንድ ወንድም ግባ ተብሎ አሰግድ ተባለ። እያሰገደ ፖሊሶቹ ካሜራ ይዘው የሚያሰግደውን ይቀርጻሉ። ልጁ ጨነቀው። አሰላም አለይኩም በቀኝም በግራም አሰላሙ አለኩም። አስበላችሁኝ አስበላችሁኝ አላህ ስብሓነሁ ወተዓላ አንድን ነገር ካልወሰነብህ ማንም ሊጎዳህ ይችላል። ያ ማለት ያ ማለት ሰበብ አይኖርም ማለት አይደለም። ሰበቦችን ታማሉ ሰበብ ማድረስ አለብን እንመለከተዋለን። ኢብራሂም ዓለይሂ ሰላም ለተውሂድ ብለው ብዙ መስዋዕት ከፈሉ። ህዝቦቻቸውን አላህን ብቻ ተገዙ፣ የፈጠራችሁን፣ የተንከባከባችሁን ስንት አይነት ውለታ የዋለላችሁን አላህም ተገዙ ሲሏቸው ለአንተ የሚገባ እሳት ነው ብለው ወራት ነው የተቀጣጠለው እሳቱ። ሴቶች ጭምር አንድ ሴት ትሳል ነበር። ምን እያለች አፍያ ካደረግክኝ ከዳንኩኝ ትላለች። ለጣሁት እኮ ነው ኢብራሂም የሚቀጣጠልበት እንጨት ይዤ መጣለሁ ብላ ትሳል ነበር። ለወራት ሲቀጣጠል ሰማይ ላይ የሚሄዱ አዋፎች ካሉ እሳቱ ያቃቃጥሎ በጣም ከመንደዱ የተነሳ አቃጥሎ ይጥላቸው ነበር እንዴት እንጣሉ አሉ

ኋላ ስንት ቀናት ቆይቶ እስቲ ሰው እንዴት ነው አጥንቱ ተርፈዋል ወይስ ነው ሲሉ ኢብራሂም ምንም ሰውነታቸው እሳት ሳይነከው ሳይቀጣጠሉ አላህ ነጃ አላቸው በማን ተመክተው በ በአላህ እኛም ይሄ ነው የሚጠበቅብን የሆን ነገር ሲመጣ ሚስት ላይ ቴረር አትልቀቅ በቃ ሱቄን አሸጉት በቃ ንግድ የከሰር አለቀልን አትበላት አላህ አለ ጥንካሬ ስጣት ለልጅህም ጥንካሬ ስጠው። አንዳንድ አባት አለ ይህ ዝም ብሎ የመጣ ገንዘብ መሰለ ለአቤን አጠርጥቤ እንድብዬ ለፍቼ በድካሜ ምናም እንዲያትበለ አላህን የሰጠኝ ሰበቦችን አስተምረው ንገረው፣ እንጂ በራስ እውቅና በራስ ጉልበት እንዳገኘ አታስተምረው። ተወኩል የሚባለው ነገር ገና ከልጅነቱ ውስጡ እንዲገባ ስጠው። ለልጅ አንቺም በቃ አለቀልም ባት ሲሞት በቃ በቃ መኖሪያም ማደጋሚ አትበይ።

ይም ብለህ ስትወጣ ጅኒ አንተን ሊለክ ይመጣ ካለ ጅኒ ለጅኒ ለኋላሉ ይህ ሰው እኮ የተጠበቀ የተመራ ከዚህ ሰው ምን ጉዳያ፣ ለ ሱብሃነ አላህ። ቤት ስገባም ያው ቢስሚላሂ ወለጅና ቢስሚላሂ ኸረጀ ረቢና ተወከልና፣ በአላህ ስም ወጣን፣ በአላህ ስም ገባን፣ በጌታችንም ተመካም ብለህ አሰላም አሌይኩም ብለህ ስገባ ጂኒዎች ይነጋገራሉ። ማዳሪያ አጣን፣ እስቲራት እንጠባበቅ ይላሉ። እራት ላይ ቢስሚላ ስትል ማደራም የለም እራትም የለም፣ ውልቅ ቅብል ይወጣሉ። ቤቱ ረህመት ይዘንብበታል። ሰላም ቀለዛስ። በንግድ በምናምን ትንሽውን ነገር ስትበሳጭ በአላህ መመካት የለም፣ ዚክሩም የለም። ቤቱን በርግጥ ደርገ ስትገባ አብሮ ይገባል፣ ይገባል አብሮ የሚከተል። ከዛስ ቤተሰቦችን ታውካቸዋለህ፣ ትረብሻቸዋለህ። በንግድ የተለያየ ነገር የገጠመን ወንድሞች ካለን መጀመሪያ ቤት አንግባል ከመግሪብ እስከ ኢሻ መስጊድ ተቀመጥ። ዚክር ዱአ አድርግ፣ ስገድ። ዳዕዋ ካለ አዳምት፣ ዒልም ካለ ተማር። ራስህን አረጋግተህ ምን ብለህ ከዛ በኋላ ከኢሻ በኋላ በሰላም ግባ። ምንም አቁት ቤተሰቦችን ላይ የቅን ልህን። ነጋዴው በንግድ ላይ የተመሳጨውን እነሱ ላይ አታራክፍባቸው፣ እነሱ ላይ ቀዳ አታውጣባቸው። ዚክር አድርገ ምን ብለ ግባ። ተወኩል ና ትክክለኛ ተወኩል ምንድን ነው ከተባለ ተወኩል ሰበብ ያስፈልጓል። ያለ ሰበብ ተወኩልን አላህ ተወኩልን ከሰበብ ጋር አድርጎታል እውነተኛ ተወኩል ማለት ምን ያስፈልገዋል ሰበብ ያስፈልገዋል ነገር ግን በሰበቡ አይደለም የምንደገፈው በማን ነው በአላህ ነው ለምሳሌ አንድ ሰው ታመመ ሀኪም ቤት ሄደ ሀኪም ቤት የሚሄደው ሰበብም አይደለም። ሚያድነው ማን ነው አላህ ለዚህ ምሳሌ ላምጣላችሁ እንደ ነቢዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካ አለ ማንም የለም። ነገር ግን እስቲ ወደ መዲና ሲሄዱ የሁድ ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር፣ ብረት። መዲና ሲሰደዱ እስትራቴጂ አስቡ፣ የሚደበቁበት ዋሻ፣ ምግብ የምታመላልሰው የተመረጠችው የአቡበከር ልጅ አስማ። ለምን እርጉዝ ናት? እንዳትጠረጠር። መንገዱ ደግሞ የአቡበከር ልጅ ማታ ማታ ከረሱል ዓለይሂ ሰላቱ ወሰላምና ከአቡበከር ጋር ይተኛል አብሮ

ወአድሂልኒ ሙድኸለ ስድቅ። አላህ ወይም ጥሩ አወጣት አውጣኝ፣ ጥሩ አገባው አስገባኝ ብለው ወደ አላህ ተጠቅም። ሰበብ ልታገባ ትፈልጋለህ፣ ሰበብ ያስፈልጋል። ፈል ሰብ ፈል ዝም ብሎ እኮ ሰበቡ ምንድን ነው? ማናት እችለች፣ የማን ቤተሰብ፣ አኽላቅ፣ ስነ ምግባ፣ አካባቢ ሚያውቅ አካል ታማክራለህ፣ ትጠይቃለህ። ወሻዊርሁም ፊል አምር እኮ በጉዳዩ ላይ አማክራቸው። ፈኢዛ ዐዘምተ የወሰንክ ጊዜ?

አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ይላችሁ። ዱዓ አደረጉለት። አንድ ዓመት ሙሉ ዱዓ ሲያደርጉ ልጅ ነው። ሁለተኛው ዓመት ከዛ ተጠራጥረው እንዲሁም ባለቤት ምናልባት ማኅፀኗ እንዴት ነው ብለው ሲጠይቁት ባለቤት ይሉኛል መቻ ገባዋላቸው። ሰበብ ሳታሟላ ሰበብ ማሟላት አለብን። ለዚህ ደግሞ አንድ ሀዲስ ልንገራችሁ። ረሱል ዐለይሂ ሰላቱ ወሰላም ዑመር ብኑል ኸጣብ

ብትመኩ ኖሮ አሉ የአላህ መልእክተኛ ነብስ ያቸ ትክክለኛ ተወኩልን ሲናገሩ በአላህ ላይ ትክክለኛ መመካትን ብትመኩ ኖሩ አላህ ለረዘቀቁም ይረዝቃችሁ ነበር። ርዝቃችሁን ያሰፋው ነበር። ከማ የርዝቁ ጠይር እችል ወፍ አዋፍን እንደሚረዝቃት ተዱ ኪማሳን ጠዋት ባዶ ሆዷን ትማልዳለች፣ ትውጣለች እህል በረንዳ ምስሩንም ጤፉንም አለ ብላ ነው። በቃ በአላህ ተመክታ ጠዋት ወጣች ስትመለስ ግን አለ ወተሩህ ቢጣናን ሆዷን ሞልቷ ትመለሳለች። ለወለደቻቸው ለጫጭቶቿ ለምናምን ልትቀልብ ትመልሳለች። በአላህ ተመክታ ምን ምላለች። ሰበቧ ምንድን የስል ቁጭ ብላ ነው እንዴ ጎጆ ውስጥ የጠበቀችው ወታለች። አሉታቸው የሰበብ ነው እንቅስቃሴ። አንተም ሰበብ ትምህርት ተመርቀሃል ያስከዋለ መረጃ የትምህርት የተለያየ ቢሮ አስገባ፣ ዱአ አድርግ፣ በአላህ ተመካ። ነጋዴነህ ወጥተሃል። የምትነግደውን ነገር አሳምረህ ስቀን ያብ የኔ አቅሜ፣ የኔ ብልሃት ይሄ ነው። አንተው ርዝቁን ካላመጣ የሚያመጣ የለም ብለህ በማን ተደገፍ? በአላህ ተደገፍ። አላህ ርዝቁን ያመጣልሃል። በአላህ መመካት ትክክለኛለህ። ዛሬ ሰው በአላህ መመካት ሲከብደው ወደ ጥንቁልና ይሄዳል። ጠንቋይ ጋር ይሄዳል። ጠንቋይ ኮ ራሱን መጥቀም እንኳን አይችልም። ዛሬ ደግሞ በዝተዋል። ወላሂ ደግሞ? ይህ ባለኝ ኢንፎርሜሽን ወጣቱ ብሶበታል። ወጣት እንጂ ሴት ወንዱ በቃ የሆነች ልጅ እምቢ አለችኝ፣ እዛ ሂጅ መስተፋቀር ይላል። አንራ አታደርግም። ገኛ አላህ ነው እኮ የሚለብስም። አላህ ካልጻፈን ምን አልክ ምን አልክ አታገኝም። ወቅን አንቺም እንደዚያ ዱዐ ነው ማድረግ ያለብሽ። ብዙ ጊዜ ከሽፍብኛል ምናምን ስለዚህ መድኃኒት ያለው እከሌ ጋ ነው፣ እከሌ ሸህ ጋ፣ እከሌ ወልይ ጋ። ማንኛውም ጠንቋይ ልብበም ጠንቋይ ነኝ ያለው ማን ነው? እኔ ጠንቋይ ነኝ ብሎ አይመጣም። እኔ ወልይ ነኝ ነው የሚለው። አዎ ወልይ አለው። ሁለት አይነት ወልይ፣ ወልዩ ራህማን የአላህ ወዳጆች አሉ። እንኳን ስለአንተ ምነት ሊናገሩ ይቅርና ስለ ራሳቸው ምነት የማያውቁ የአላህ ወዳጆች አሉ። ወልይ ማለት ማን ነው? አለዚነ አመኑ ወካኑ የተቁን እነዛ አላህን ያመኑ የተጠነቀቁ አላህን የሚፈሩ ወልይ ማለት ይሄ ነው። አንተም አላህን አምነህ ከተጠነቀቅ ከፈራህ ወልይ ነህ፣ በቃ ወዳጅ ማለት ነው። ወልዩ ሸያጢን ደግሞ አሉ ሁለተኞች፣ የሸይጣን ወዳጆች ነገ እንደዚህ ይገጥመሃል፣ ጎረቤትህ እንደዚህ ነው፣ ንግድ እኮ እምቢ አለው እኮ የሆነ ሰው እኮ እንዲያርጉብህ፣ ማህበረሰቡን የሚያባሉ የሚያጋጩ፣ ልጅሽ እምቢ አለ አዎ ትዳርም ቢያለ አምጫትኛ ጋ ሱብናላ አንዳንዱ ፈትዋ ይለው ይጠይቃል። ለልጅ ትዳር መጠለ እንዴት ሴ እሳትና ጭድናቸው አይሆንም ይለዋል። የልጁን ትዳር ይዘጋል። ሱብናላ በአላህ ትመካል። አላህ ዘን ስትደገፍ ሁሉን ነገር አላህ ያመቻችልሃል። የሙሳ እናት ሙሳ በሚታረዱበት ሰዓት ነበር የተወለዱት። ወንድል ወንዶችን ያርድ ነበር ፊራው በዛ ሰዓት ሲወለዱ ጨነቃት ልጁን በሳጥን አድርገሽ እዛው ባህር ላይ አሉ። እየሄድሽ እየተደበቅሽ አጥቡ ተባለ። እየሄድሽ ታጠባለሽ። እኛ ግን እንመልስልሽ አለን ብሎ አላህ ቃል ገባላት። በአላህ ግን የእውነት እምነት ነበራት። ኋላ ገመዱ ተበጠሰና ሄደ። ፊራውን ከአጃጆቹ ጋር ይዝናና ሲሄድ ሙሳን አገኘ። ሊገለው ሲል፣ ሚስትየው አማኝ የነበረች አሲያ ባካት ትግደለው። ልጅ አድርገን እንይዟለን ወይ ይጠቅመናል እኮ አለች። እሺ ያለ ፊራውን ቤት አደጉ። ፊራውን ቤት ሲገቡ ሙሳ የሁሉንም ሴት ጡት አላህ ሀራም አደረገበት፣ እምቢ ማለት የሙሳ ትከታተል ነበርና፣ እኔ ግን አንድ ሴት አለች፣ በጣም በቃ የእሷን ጡት ወተቷን ሁሉም ህፃናት የሚወዱላት፣ አለች እሷን ላመላክታችሁ። ማና እከል እሽመት ስትሞክር እናትናት፣ ትክክለኛ እናቱናት፣ የሙሳ እናትናት፣ ጠባ ናት

ሞት እንደሌለባችሁ አስባችሁ ስሩ። ሞት የለብኝም ያለ ሰው ከይለፋል፣ ይደክማል፣ በደምብ ካፒታሉን ትል ይላላል። ለአኼራ ግን አሁን ሞት አለው ነገ ሞት አለው ብላችሁ ስሩ። ስለዚህ ትክክለኛ ተወኩል ሰበቦችን ማሟላት ነው። እኔ በአላህ መካለው ያለ ሰው ሰበብ ሳሟላ እኔን ሙተወክልኝ ማለት ውሸት ነው። ባቡር መንገድ ላይ ወይም ደግሞ መንገድ አስፋልት ላይ መኪና እየመጣ እኔ በአላህ መካለው እያለ መኪናው እየበረረ እየመጣ ፊት ለፊት ቆሞ የሚጠብቃል። መንቀሳቀሱ ምንድን ነው? ሰበብ ነው አይደለም? ሰበብ ነው። አንበሳ እያሯሯጠ አይ እኔ በአላህ ላ ትር ሰበቦችን ማሟላት ማድረግ ያለብን ማሟላት፣ በወቅቱ ባለንበት ተጨባጭ ሰበቦችን ማሟላት እ ዛሬ ብዙ የሰውን ህይወት የሚነጥቁ ምን የሚሉ ብዙ ወንበዴዎች በዝተዋል። ሰበቦችን አሟላ ወደ አላህ ተጠጋ፣ ዱአ አድርግ። በዚህ መልኩ ነው መጓዝ ያለብን። ግልጽ ነው መሰለኝ። ስለዚህ በአላህ መመካት፣ በአላህ መደገፍ የእውነተኛ የሙእሚኖች ባህሪ ነው። የቂን ይኑረን። አላህ ያደርግልኛል፣ አላህ ይሰጠኛል፣ ካለውበት ጭንቀት ይገላግለኛል ብለን በአላህ እንመካ። ሙሳ ተመኩ፣ ፊራውን ደረሰባቸው፣ ፊትለፊታቸው ቀይ ባህር አለ አለቀልን ያ ሙሳ እና ለሙድረኩን ተደረሰብን፣ አስጨረስከን ሲሏቸው፣ ሙሳ በአላህ ይመኩ ነበርና ከላ በጭራሽ እነ ማዕያ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አዎ ወደ አላህ የተጠጉትን አላህ አሳፍሮ ስለመር በል በያስከው ዘንድ ዱላ ባህሩን ምታ አላቸው። ባህሩን ሲመቱት አስራ ሁለት ቦታ ድልድይ ሆኖ ተሰነጣጠቀ። አስራ ሁለት ነገዶች ነበሩ ይባላል። ሁሉም አለፉ። ተዋው አላቸው አላህ ይ ኮለኔ ስተካከለ ብሎ ፊራውን መጎረር ጀመረ፣ መኩራራት ጀመረ። ሁሉም እንደገቡ ሲረጋገጥ በል ምተዋላቸው ድጋሚ ሲመቱት ወደ ባህርነት ተቀየረ። ሁሉም ሰጠሙ እዛው ፊራውንን ግን አንሳፈፈው። እዛው በአላህ ላይ መመካት በገንዘብ እንዳትመካ። ገንዘብ አያስፈልግም እያልኩ አይደለም። ሰነፍ እንዳትሆን ስራ ልፋ። ጠንካራ ሰራተኛ ሆነ ጠንካራ ነጋዴ ሆነ።

ጠንካራው በትምህርትም ጠንካራ ያው ሁሉ ሰበብ ስታሟላ፣ ግን መደገፊያህ ማን ይሁን? አላህ ይሁን። ይሄ ነው እንጂ እኔ ዶክትሬት አለኝ ብለህ በእውቀትም እንዳትመካ፣ የገንዘብ አይነት አለኝ ብለህ በገንዘብም እንዳትመካ፣ ስልጣን አለኝ ብለህ በስልጣንም እንዳትመካ። ፊራውንን እንዳወደመው ያወድመሃል። ቃሩንን እንዳጠፋ አንተንም ያጠፋሃል። ለአላህ ምንም ችግር የለው። ኩን ፈያኩን፣ ሁን እኮ ነው የሚለው ትዕዛዝ ብቻ ነው አላህ እውነተኛ አላህ ባሪዎች አላህ አድርገን። በእሱ ተመክተው ከሚሄዱ ባሪዎች መካከል አላህ አድርገን። መልካም ከተናገርኩ ከአላህ ነው፣ ከተሳሳትኩ ከነፍሴና ከሸጣን ነው። አላህ ስብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰብስበ። ሰላሙ ዓለይኩም ወረሕመቱላህ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።